ሰላም ዩቲውብ እንዴት ናችሁ? ዛሬ በአዲስ ቪዲዮ ከ ከቻሳ ብለናል። አሁን ከሰዓቱ ዘጠኝ ሰዓት ከአረፋ ፍደን የወጣ ነው። የሆነ ስራ ምናምን ነበረን ጨረሰን። ከዛ በኋላ ለምን ቀለል ያለች ቪዲዮ አንሰራም ብለን አዲስ ነገር ዲስከቨር እናድርግ ብለን ነዋ። ከዛ እንደ አጋጣሚ ምን ቢያጋጥመ ጥሩ እናሳያችዋለን። አዲስ የተከፈተ ቤት ነው አራት ኪሎ ላይ ማለት ይቻላል። እናሳያችኋለን። ምግብ አዘናል፣ ምሳም እንበላለን። አዲስ ነገር እንሞክራለን ብለናል። ቤቱ አሪፍ ከሆነ ደግሞ ለእናንተ ሪኮመንድ እናደርጋችኋለን። የትም ሰዓት ተከታተል፣ ይመቻችሁ

አይደለም ማለት ነው። እስቲ ምናምን ሳይሆን ትክክለኛ የመናገር ነገር እንደሆነ ይጠይቃታል። አዎ ሆሞ ሲያረጉት የሚነበሩት ቱርኮች ምናምን ናቸው እና አይ ዶንት ቲንክ ሬሲፒ ውስጥ ምናምን የተጨማመረበት ይችላል። ትክክለኛ እዚህ ሀገር የኛ ሀገር እንጂት አይነት ነገር አለ። ሜክሲካን ምናምን ነው የሚያውቁት። ሜክሲካን ቱርክ ነው ቱርክ መሰለኝ

ቅምጫ ይነሳት በጣም አሪፍ ነው። የምን ለየት ያለ

ዩቱብ ደግሞ አጫሳችሁን ብሎ እውነትን ማሪ ሆነ ፐርማነንት አሪ ይሄ ምን እንዳደረገኝ ልንገራችሁ። በአምላክ ብሌክ ማይክ ልንገዛ ስንል የሰራ ንንፋዎች ልንገራችሁ። እኔ ነኝ የሰሩት፣ አንተ አደለም የሚሰራው ግን ተሰርታል። ተሰርታ አሰራኝ በራሳችን ሄደንን ንግዛ ምናምን ተባብለን፣ ከዛ ጊዜ አጠረም ቢዚ ሆንን ማለት ነው ሌላ ስራ ስለነበረ ከዛ ጀለስ ኦንላይን ላይ እዝዝ ምን አትሉኝ ይህንን ማይክ ይሄ ማይክ ይጠያቸው ይሄ ማይክ ደነዛ ማይክ አዘዘው። ከዚህ ማስቀመጫ ጋር የሚመጣው ማለት ነው ከዚህ ማስቀመጫ ጋር። ከዛ ይሄ ማይክ አዘዘው በኋላ አገኘም ብለን አምስት ሺህ ብራችንን ከፈልን። ዋጋው አይደለም አሁን ዋጋውን ምናምን ኮንሲደር ልታደርጉት ሳይሆን በቃ ቢያንስ ቢያንስ ጥቅም ላይ መዋል ያለበት እቃ ነበረ፣ ግን አልሆነም። ተበልተናል ተበልተናል። የበላን ሰው ደግሞ ታቆጣላት። እሱ ነው የሚያናድደው። እሱ ነው ስም አንናገርም፣ ግን በጣም ታዋቂ ዩቱበር ነው። እሱን አምነን ነበረ ማይኩን የገዛ ነው። እና ማታወቁን ሰው ሶሻል ሚዲያ ላይ ይህ ጥሩ ሰው ነው ምናምን ብላችሁ ጉድ ነው የሚሰራችሁ። እሱ ገንዘቡ ነው የሚያስበው ነ ማያገበው ምስለና ሶሻል ሚዲያ ላይ አብዛኛው ሰው መጨረሻ ላይ ይህን ቪዲዮ ከዘጋ ነው በኋላ ልጁ መጥቶ ነበረ የቤቱ አስተናጋጅ። ከዛ ምን አለን መሰላችሁ? እኔ አስተያየት ሲጠይቀኝ ትንሽ ጣሙ ይለያል ምናምን ብየው ነበረ አይደለም ል እና ወጣ ያለ ነው በቃ ይሄ ቺክን ፍሌቨሩ ይሄ አምሮይ ላይ ምናምን የለመዳችሁትን ነገር እንዳጠብቁ ከዛ የመሰለን እኛ ቅድምን ቪዲዮ ላይ እንዳላችሁ የቱርክ ምናምን ነበረ እያላችሁ የነበረው ግን የቱርክ አይደለም፣ የፓኪስታን ነው አ የፓኪስታን ቺክን ነው ሞከር ነው አሁን በቅርቡ ደግሞ የፓኪስታን ቡፌ እንጀምራለን ብለዋል። ከዛ በተጨማሪ ደግሞ የተለያዩ የአበሻ ምግቦችም አብሮ ይጀመራል። ቤቱ በጣም ክሊን ነው። ኢንቴሪየሩ መታችሁ ራሱ በቃ ሄንገውት ለማድረግ ዋጋውም የተካበደ አይደለም፣ ኖርማል ነው በጣም። ሎኬሽኑን ከፈለጋችሁ ፍለፊት ዴንቨር አራት ኪሎ ዴንቨር ሆቴል ፍለፊት አለላችሁ አንግላ ያለበት የነበረበት በፊት አንግላ የነበረበት ህንፃ ላይ የቦታው ስም ኒው ላንች ዳይኒንግን ካፌ ይላል። ሶ እዛ አመታችሁ ማግኘት ትችላላችሁ። ይመቻችሁ፣ እኛም ተመችቶናል። ያው እንደ ኤክስፔሪየንስ እኔ አልደበረኝ። ስንት ነው ካስር ሬት ያደረጉ ስምንት ስምንት። እሺ ብሌክ ስምንት ሰብሮታል። እኔ ደግሞ ዶሮ እንዶም ይሻላል። በደንብ በስሏል። አሪፍ ነው አይደል? ስቲም ተደርጋለች ነገር እዛ ጥሩ እኔ ስለተመቸኝ ስድስት ነጥብ አምስት እንደውም ቅድም ስድስት ነበረ ስድስት ነጥብ አምስት ቤቱ መስተንግዶ አሪፍ ነው ምናምን ቡናቸው አንደኛ ቡና ያበደ ቡና አሪፍ ሶ የዛሬው ቪዲዮችን ኤድ ይመስል ነበረ አይ ሆፕ ቪዲዮ ቀለል ያለ ነው የተካበደ አይደለም ደግሞ እንደዚህ ፉድ ሪቪው ስንሰራ ዛሬ ነው ጀመረ። አክቹሊ ኢትስ ናት ላይክ ፉድ ሪቪው ማለት አንፈልግም። ቀለል ያለች ከ የእሁድ ከሰዓት ውሎ ነው ያሳየናችሁ። ሶ ፉድ ሪቪው አይደለም ግን በቃ ያደረግነው ማሳየ ማሳየት ስለነበረብን እንደዛ ነው የቀረጽ ነው። ብሌክ ቪዲዮን ዘጋው በቃ እስከ አሁን ድረስ ላያችሁን እናመሰግናለን። ላይክ ኮሜንት፣ ሰብስክራይብ እያረጋችሁ ሰፖርት አድርጉን። ቻው ቻው ቻው ቻው